ሰላም ቤተሰብ ሰላም ለእናንተ ይሁን እያልኩ ለምታደርጉት ንቁ የሆነ ተሳትፎ ሁላችንም ከልብ እያመሰገንኩ፣ በዚህ ቪዲዮ የምናየው ነገር ቢኖር እንዴት አድርገን በቲክቶክ የገቢ ምንጭ ገቢያችን እናሳድጋለን ምናልባት አንድ መደበኛ ስራ ኑሮን በትርፍ ሰዓታችን በመስራት ወይም ደግሞ እንደ መደበኛ ስራ ይዘን እንዴት አድርገን እናሳድጋለን። ሲጀመር እራሱ ባለ ካምፓኒው ሲመሰርተው ዋናው አላማው የቢዝነስ ነው፣ በቢዝነስ እንቅስቃሴ ነው። ለራሱም ጥቅም አለው፣ እንዲሁም ደግሞ ለሚሰራውም ሰው ደግሞ ያው ሸር በማድረግ ገቢን ሸር በማድረግ የስራንም ጉልበትንም ጊዜንም ሸር በማድረግ ያንን በማጋራት እንደገና ደግሞ የድርሻችንን ደግሞ የእሱም የድርሻውን ይወስዳል እኛም የድርሻችንን እንወስዳለን ማለት ነው። ስለዚህ የገቢ ምንጭ እንዴት እናደርገው እንችላለን፣ እንዴት እንጠቀምበት እንችላለን የሚለውን ምንም እንኳን ከዚህ በፊት በቲክቶክ የተወሰነ መገለጽኩ ቢሆንም አሁን በዚህ ቪዲዮ በዩቲዩብ ደግሞ ሰፋ ባለመልኩ እና ዘርዘር ባለመልኩ ለማሳየት ስሞክር አንደኛ ነገር በጊፍት ላይቭ በመግባት ጊፍት ልናገኝ እንችላለን። ከዛ ውጭ ደግሞ በቪዲዮ ላይ ለ10 ሺህ እና እዛ በላይ ፈሎወር ላለን እና ለተወሰኑ ሀገራቶች በቪዲዮ ጊፍት እናገኛለን። ከዛ ውጭ ደግሞ እንዲሁም ደግሞ የራሳችን ድርጅት በመክፈት ያንን ድርጅት በማስተዋወቅ በቀላሉ ተደራሽነቱ ከፍተኛ ስለሆነ ቲክቶክ ከማንኛውም ሶሻል ሚዲያዎች በተለየ መልኩ በቀላሉ ቫይራሊ መውጣት እድሉ ሰፊ ስለሆነ የራሳችን ድርጅት በአንዴ ለብዙ ድርጅት ለብዙ ሰዎች ሊያደርስልን ስለሚችል ያን በማስተዋወቅ የራሳችን ቢዝነስ እንድንሰራ ሊያገለግለን ይችላል። ተደራሽነታችን ያሰፋልናል። ከዛ ውጭ እንዲሁም ደግሞ በሌላ መልኩ ምንም እንኳ የተወሰኑ ሀገሮች ቢሆንም የነዚህ ሀገሮች ላይ ያሉ ሰዎች በምርጥ የሆነ ጥራት ያለው ቪዲዮ መስራት እና እንዲሁም የሰዎችን ችግር ፈቺ የሆነ ስራ መስራት ከቻሉ በእይታ ደግሞ በቪዲዮዋቸው እይታ የተወሰነ ክፍያ ሊያገኙበት ይችላሉ። እንዲሁም ደግሞ ሳብስክራይብ በማድረግ ሁን ከአስር ሺህ ፎሎወር በላይ ያሏቸው ሰዎች ሳብስክራይብ በማድረግ እናንተን የስራችን ያደነቀ ሊሆን ይችላል። ወይም ደግሞ የተለየ እርዳታ የሚፈልግ ሰው ያንን ሳብስክራይብ በማድረግ የገቢ ምንጫችሁን ያሳድግላችኋል ማለት ነው። ስለዚህ ይሄ ሁሉ ሲኖር ይሄን ለማግኘት ግን የሚያስፈልጉ ክራይቴሪያዎች አሉ። እነዚህ ሁሉ ከዚህም በላይ ገቢ ማስገኛ ቢሆንም ግን ደግሞ ከኛ የሚጠበቁ ነገሮች አሉ። ከኛ የሚጠበቁ ነገሮች ምንድናቸው ስንል አንደኛ እኛ አካውንታችን በቲክቶክ ሕግና ስርዓት መሰረት የተከፈተ እና እየሰራንበት ያለ መሆን መቻል አለበት። ያን ምንድን ነው አንደኛ ነገር እድሜያችን ቬሪፋይድ ማድረግ አለብን። ከ18 ዓመት በላይ የሆን መሆን መቻል አለብን። ሁለተኛ ነገር ደግሞ የሰዎችን ቪዲዮ ዳውንሎድ አድርገን መጫን ሳይሆን የራሳችንና ጥራት ያለው ቪዲዮ ሰርተን መጫን መቻል አለብን። ሶስተኛ ለሰዎቹ ችግር የሚያመጣ ሳይሆን የሰዎችን ችግር ሊፈታ የሚችል ጥራት ያለው ስራ መስራት መቻል አለብን። እንዲሁም አራተኛ ከዚህ በተጨማሪ የምንጭንበትን ሰዓትና ጊዜ መለየትና ሰዎቹ የኛ ፎሎወራችን በስንት ሰዓት ሊጠቀሙ እንደሚችሉ በመረዳት በዛ መልኩ መቻል አለብን። እንዲሁም ተሳትፏችን ለሰዎቹ ጊፍት በመስጠትም እንዲሁም እኛም በመቀበል ላይክ በማድረግ ሌሎች ላይክ በማድረግ እኛም ላይክ በመደረግ ሸር በማድረግ ሸር በመደረግ እንዲሁ እንዲህ በማለት በአጠቃላይ ኒቁ የሆነ ተሳትፎ በማድረግ ይህን እንትን መጠቀም መቻል እና ማሳደግ አካውንታችን እንችላለን። እንዲሁም ከዚህ በተጨማሪ ደግሞ ያው በተለያ በአጠቃላይ ቲም ወርክ ነው ይሄ ቲክቶክ ማለት ቲም ወርክስ እንደመሆኑ ቲምወርክ ወይም ቲምወርክ በአማርኛችን የቡድን ስራ ወይም የጋራ ስራ ስለሆነ አንድ ሰው ብቻውን ከሚሰራው ይልቅ በጋራ በመስራት እንትናችን ልናሳድገው እንችላለን። እኒህን ነገሮች ማድረግ ከቻልና የተሻለ ተጠቃሚ ልንሆንበት እንችላለን። ከዛ ውጭ ፎሎ አንፎሎ ምናምን ፎሎ ካደረግን በኋላ ወዲያውኑ ሰዎችን አንፎሎ ማድረግ የለብንም እስከ አስር ሺ ፎሎ ማድረግ ስለምንችል ሰዎችን ፎሎ ብናደርግ ምንም ይቀነስብን ነገር የለም። ያንን በማድረግ ግን ደግሞ ፎሎ ስናደርግ ቢመልስልንና ጥሩ የሆነ ግንኙነት ብናደርግ ጥሩ ነው። ብዙ እኔ እያየሁት ያለው አንዱ ችግር ምንድን ነው? ከፎሎ ከሚያደራረጉት ላይ ፎሎ እናደርግና ከዛ በኋላ እኛ ሳንተዋወቅ ዝም ብሎ ይቀራል። ግን ማድረግ ያለብን ፎሎ ያደረግናቸውን ሰዎች ሂደን የእነሱን ቤት መጎብኘትና ምን ስራቸውን መውደድ ስራቸውን ማድነቅ፣ ለሰዎች ውጥ የሆን እንደዚህ አይነት ግንኙነት ማድረግ ስንችል ጥሩም የሆነ ቤተሰብ መስረት እንችላለን። የእነሱንም የእኛም አብረን ተያይዘን ማድረግ እንችላለን፣ መለወጥ እንችላለን ማለት ነው። አመሰግናለሁ።